እሺ አቶ አብርሃም ማለት ነው፣ እሷ ስሰራው አንገትን አስደፋች አንተ ደግሞ የምትሰራው ስራ እሷን አንገቷን አያስደፋትም። ደረቷን ገልብጣ ነው የምትሄደው ማለት ነው አይደል? እንደዛ ነው የምታስበው አንተ የሰራው ስራ እስከዛሬ አንገት ያስደፋል። ገባ ካደለ አንገት ከሚዲያ ራሱ ያስጠፋል። አሰላም አለይኩም ራመቱ ላይ ወበረካቱ እንዲሁም ክርስቲያኒቶች እንዴት ናችሁ? ላይክ በማረግ ቪዲዮን ይጀምሩ ማለት ነው። ላይክ እያረጋችሁኝ አይደለም ግን። እና ማለት ነው ሚስትነቷ ደግሞ ዛሬ ሊታይህ አይገባም። ትላንትና እንደዛ ብላ ያማታል፣ እሷ ጤነኛ አይደለች ብለ ሌላ ሴት ስታደርግ እሷን ነበር የዛኔ ነበር ሚስት መሆኗ ሊገባ ሊሰማክ የሚችል የነበረው ማለት ነው። ዛሬ እሷ ከሆነ ሰው ጋር ስለመጣች ሚስቴናት ብለክ የሆነ ነገር ሲፈጠር ሚስቴናት የሆነ በራሷ ላይ ስትቆ ሚስቴናት ሚስቴናት አይደለም። መጀመሪያ ስትሰደብ እንደዛ ስታረጋት አንተም ሌላ ሴትን ትሪ ስታደርግ ያኔ ነበር ሚስትነቷ ሊታወቀ የሚገባ ማለት ነው። አንድ እርምጃ ስትራመድ ልትጥላት ትነሳለክ ማለት ነው። እና እሷን ጥፋተኛ ለማድረግ የምትሄድበትን መንገድ በጣም ነው የሚያስጠ ይገለጸላው ማለት ነው። ማንም ሰው እኔ እንጃ፣ አይኑ የተደፈነ ሰው ወይም ደግሞ ወንድ አምላኪዎች ካልሆኑ በቀር ይሄ ነገር እኔ እንጃ። እኔ በእሷ ላይ አልፈቅርባትም። እኔ እንደውም ቅጥል ስላረገችክ በጣም ነው ደስ ያለኝ። ቅጥል ስላረገችክ ማለት ነው። የምሬ ነው። ለምን አንተ መቼም የማትማር የማትቀየር ሰው ስለሆንኩ ማለት ነው። እሷ ደግሞ በቃ እውነቷ ነው። እድሜዋን መብጀት የለባትም እድሜዋን መጨረስም የለባትም። እንግዲህ ፈታ ትበልበት እንዲ ስላረገዘችች፣ ልጅ ስላረገዘች የትም አትሄድም፣ ስላረገዘች ከማንም አትሆንም ምናምን ብለን ካታስብ ትሆናለች፣ ከፈለገችው እንደውም ሩታዬ እናት እግሯን አጥሎ ነው የሚቀበሏት ማለት ነው። ምክንያቱም የሰው ፍቅር አላት የሰው መውደድ አላት የፈለገችውን ነገር መስራት የምትችል በራሷ የምትተማመን ኮንፊደንስ ያላት ልጅ ናት ማለት ነው። እና አንዳንድ ደግሞ የምሰርቧት ማለት ነው እሷን መሆን አትችሉም በፍጹም። እና አብረሽ እሷ መቼም እንደማትለያዩ እናውቃለን። እሷ ደግሞ እንደዚህ አይነት ሴትም እንዳልሆነች እናውቃለን። ግን አንተን ለማስተማር አንተን ለማብሸቅ ምናምን በቃ ልተያይዛ ምናምን ያኔ የተናገርካት ቃላቶች ምናምን በእርግጥ በጣም ነው የሚሰብረው። የምሬ ነው የምላችሁ ማለት በጣም የምትወዱ ሰው ያልሆነ ቃል ነገራችሁ ልባችሁ በጣም ነው የሚሰብረው። ስለዚህ ያን ያን በማሰብ እንጂ ማለት ነው እች ልጅ ጭራሽ ልጇን እና ሌላ ቦታ ሌላ ወንድ ጋር ትሄዳለች ምናምን የማይመስል ነገር ነው ማለት ነው። ምክንያቱም እርጉዝ ናት። እች ሩታ ደግሞ እኛ የምናቃት ሩታ ስርዓት ያለ ጨዋ ሩታ እንጂ ይችን አይደለም፣ በነገራችን ላይ ማለት ነው። እና ሩታዬ አንተን ለማብሸቅ ነው፣ ግን አንተ ደግሞ እኔ አንገቴን አስደፋችኝ ምናምን የምትለውን ነገር እዛ ጣለው። አንተ እንኳን ከነ ፍቅር ከነ ጽጌ ምናምን ስትላላጥ አንገቴን አስደፋኝ ብላ አልተናገረች። ሁሌ ግን አንተ እሷን ለመጣል ትሮጣለች ማለት ነው። ስለዚህ እባክህ ካብርሃም ተረጋጋ። ተረጋግተህ ካስብ ልጅቷ ወደ ሌላ መንገድ እንድትሄድ አትገፋፋት ማለት ነው ወንድም አለም እና ያው ትዳርን በስነስርዓት እንደ ልጅ እንደ ልጅ አያደርግ ነገ፣ ደግሞ አንተ ምን ልታያዥ ሌላ ሴት ይዤ እመጣለሁ ካልክ እንግዲህ ምንም ማድረግ አይቻልም ማለት ነው። እና ሄዱበት፣ ሩታዬ አንጫጭ